ዩክሬን ከተሞካሸው የድሮን ጥቃቷ የደስታ አንጎቨር ሳትላቀቅ በፑቲን ሰራዊት ማቅ እየለበሰች ነው። ከፍተኛ አመራሮች ካልተገኙ ብሎ ለመደራደር ያዙኝ ልቀቁኝ ሲል የነበረው ዜሌንስኪም ዝም ያሉትን ሩስኪዎችን ተተናክሎ የሀገሩ ሕልውና የገደል አፋፍ ላይ እንዲቆም ምክንያት ሆኗል። አስከፊ በሆነውና ሩሲያ በሚገባ ባቀደችበት ምላሿም ዋና ከተማዋን ኪየቭን ጨምሮ ዩክሬን በአራቱም አቅጣጫ እየጋየች ነው። የዩክሬን ሰማይ በሚንቀለቀሉ እሳቶች ሙቀቱ እየጨመረ በየቦታው እየተከሰቱ ከባድ ፍንዳታዎችም የዩክሬን መሬት በእጅጉ እየራደ ነው። ሩሲያ ለዚህ ጥቃቱ 407 ድሮኖችን ስድስት ባላስቲክ ሚሳኤሎችን፣ 38 ክሩዝ ሚሳኤሎችንና ፀረ ራዳር ሚሳኤልን ተጠቅማለች። ጦርነት ካልጀመርን ብለው ለያዥ ለገናዥ አስቸግረው የነበሩ ምዕራብ አውሮፓዎችም በድንጋጤ ርደው ድምጻቸውን አጥፍተዋል። የሩሲያው አምባሳደር ደግሞ እንግሊዝን አስጠንቅቀዋል። አሁን ላይ ብቻዋን የቆመችው ዩክሬን ይባሳልና እንደሚባለው በዚህ በጭንቅ ሰዓት ላይ ከሁነኛ አጋሯ ከፖላንድ ጋር እሳትና ጭድ ሆናለች። A direct retaliation for Ukraine's bold attacks on Russian air bases has escalated the war's intensity.